መጽሐፍ ቅዱሳችን አብ ወልድ ብሎ ሲል ስጋ ነው የተሸፈነበት። ስጋ ነው ብሎ አይደለም የሚለን የሚለን የተለያዩ ናቸው ነው የሚለን። ሌላ ክፍል አንብብላችሁ እንዲላል ላል ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ አንድ እና ሰላሳ ሁለት ላይ ብፈርድም የላከኝ ከአብ ጋራ እንጂ ብቻዬን ስላልሆንኩ ፍርዴ ትክክል ነው። የሁለት ሰዎች ምስክርነት ተቀባይነት እንዳለው በጋችሁ ተጽፏል። ስለ ራሴ የምመሰክር አንዱ እኔ ነኝ። ሌላውን ምስክሬ የላከኝ አብ ነው ይላል ስለዚህ ሁለት ምስክሮች ሆኖ አይ፣ አንድ ናቸው ብለን እንዴት እንላለን? ነው የምንለው። የስላሴ አማንያን አብና ወልድ ሁለት ናቸው፣ አንድ አይደሉም። ጌታ ራሱ ምን አለ? የሁለት ሰዎች ምስክርነት ተቀባይነት እንዳለው በጋችሁ ተጽፏል። ምስክር በሁለት ይጸናል ነው የሚለው። ዘወልቁ ምዕራፍ 35 ቁጥር 30 ሄዳቸው አንብቡት። እሱ ነው የሚጠቅሰው ጌታ ዘወልቁ ሰላሳ አምስት ሰላሳ ዘዳግም አስራ ሰባት ስድስት ዘዳግም 176 ዘዳግም 1915 ምስክር በሁለት ወይንም በሶስት ይጸናል የሚለውን ጠቅሶ ነው። በሕጋችሁ ተጽፏል ምስክር በሁለት ሰዎች ምስክርነት ተቀባይነት እንዳለው በሕጋችሁ ተጽፏል እያለ ነው የሚለው። ሁለት ናቸው ማለት ነው አብና ወልድ። ጌታ ኢየሱስ ክርስቶስም አብም ወልድም ራሱ ከሆነ ራሱ ምን ብሏል? ስለ ራሴ የምመሰክር ምስክርነቴ እውነት አይደለም ብሏል። ስለ እኔ የሚመሰክር ሌላ አለ ብሏል። አብም ወልድም እሱ ራሱ ከሆነ ራሱ ስለ ራሱ መስክሯልና ምስክርነቱ እውነት አይደለም ማለት ነው። ሌላው አብ ወልድን ልኳል። አንዱ ላኪ ነው፣ ሌላው ተላኪ ነው። መጽሐፍ ቅዱሳችን በዚህ ነገር ላይ ግልጽ ነው። ላከ አንድያ ልጁን ላከ ተብለናል። ዘመኑ ሲደርስ እግዚአብሔር ከሴት የተወለደውን አንድያ ልጁን ላከ። ላኪና ተላኪ እንዴት አንድ ይሆናል ነው ምንለው? ሁለት እንዴት ነው የማይሆነው ነው ምንለው? ሌላው ይዋደዳሉ ይለናል መጽሐፍ ቅዱሳችን። አብና ወልድ እንደሚዋደዱ ይናገራል። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 35ን፣ ዮሐንስ ወንጌል ምዕራፍ 5 ቁጥር 20ን፣ ዮሐንስ ወንጌል ምዕራፍ 14 ቁጥር 31ን፣ ዮሐንስ ወንጌል ምዕራፍ 15 ቁጥር 9ን ይሄን ዮሐንስ ማቴዎስ ወንጌል ምዕራፍ 3 ቁጥር 17ን የምወደው ልጄ እሱ ነው፣ እሱን ስሙት እያለ አይ አንድ ናቸው አንድ ናቸው። እንዴት ይሆናል? ይዋደዳሉ እየተባለ የሚዋደዱ አካላት ሁለት ናቸው እንጂ፣ እንዴት ነው አንድ የሚሆነው? እንዋደዳ ምስክርነት እየሰጠ መወደው ልጄ እሱ ነው እሱ ስሙት እያለ ጌታ ኢየሱስ ክርስቶስ እየተነሳ አባቴን እንደምወድ ዓለም ያውቅልኝ ብሎ እየተናገረ ግፍ ነው እኮ እንዴት ይሆናሉ? ሁለት ናቸው። ሌላው አብና ወልድ ይነጋገራሉ ይለናል መጽሐፉ። እንደዛ ነው የሚለው ይነጋገራሉ። ቄስ ተክሌ የሚሉት ለምንድን ነው ታዲያ? ጌታ ኢየሱስ ክርስቶስ የጸለየው ለምን ጸለየ? ብለው ሲባሉ የሚሉት ነገር ምንድን ነው? አይ እኛን ጸሎት ለማስተማር ብሎ ነው ነው የሚሉት። እንዴ! ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ዞር ብሎ ይላል፣ ዞር ብሎ ይጸልይ ነበር ይላል። ለሊቱ ሙሉ ጸለየ ይላል። ጸሎት ለማስተማር ከሆነማ ለምን ዞር ይላል? በፊት ለፊታቸው ነው መጸለይ አለበት። በጌታ ሰማኔ የጸለየው ጸሎት ሁሉ ትተረት ነው ማለት ነው። ላብ፣ የደም ላብ እያላበው የጸለየው ጸሎት ሁሉ ለራሱ ነው የጸለየው ማለት ነው። ስጋው ወደ መንፈሱ ነው ይጸልየው፣ ማለት ነው። ደግሞ እንዴት ይጸልያል? ዝም ብሎ የራሱ አይደንቲቲ የሌለው ነገር እንዴት ጸሎት ያቀርባል? ለምሳሌ የኔ ስጋዬ ከኔ በተለየ በተለየ ከኔ ውጭ በሆነ ነገር እንዴት ነው ወደ እኔ ሊናገር የሚችለው? አንድ ነገር ይናገራል ሀሳብ ያቀርባል ብለን ስንል ፐርሰን ነው የሚለውን ታሳቢ አድርገን ነው። ፐርሰን ያልሆነ ነገር ሊናገር አይችልም፣ ሊሞግት አይችልም፣ ሊጸልይ አይችልም። ፐርሰን ነው የሚጸልየው። መላእክት ሰገዱለት ብለን እናነባለን። ሰዎች ሰገዱለት ብለን እናነባ ፐርሰን ነው ያንን ነገር የሚያደርገው። ሲነጋገሩ የሚገርማቸው ነገር ሰው ሁሉ ሰምቷቸዋል። የሚገርመው ነገር ለአንብብላችሁ ክፍል ዮሐንስ ወንጌ ምዕራፍ 12 ላይ ቁጥር 28 እና 29፣ አባቶች ስምህን አክብረው ከዚያም አክብሬዋለሁ ደግሞ አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ የነበሩት ድምፁን የሰሙት አያሌ ሰዎች ነጎድጓድ ነው አሉ። ሌሎቹም ደግሞ መላእክት ተናገረው አሉ። አሁን ሲናገር ሰዎች ሰምተዋል። ልብ በሉ አባቶ ስምህን አክብረው ብሎ ተናገረ ማ ወልድ። ኢየሱስ ለማን ነው የጸለየው? ለአባቱ። በምን እናውቃለን? አባቴ ብሎ ነው የሚለው። አባት ሆይ ስምህን አክብረው ከዚያም አክብሬዋለሁ ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ ይለናል። ድምፅ እየሰማን አሁን እኛ እዛ አካባቢ ብንሆን፣ አይ ተናጋሪውም ከታች የሚናገረውም ከላይ የሚናገረውም አንድ ፐርሰን ነው እንዴት ብለን እንላለን? እንደዛ ከሆነ እንዴት ነው መጽሐፍ ቅዱስን የምንረዳው? መጽሐፍ ቅዱስ እኮ በጣም አደናጋሪ ነው ማለት ነው። እስቲ እንደ ሁላችንም እዚህ አሁን የተሰበሰብነው በሙሉ በዚህ ወቅት አብረን ብንሆን፣ አይ ራሱ ነው ራሱ ነው ብለን እንዴት ልንል እንችላለን? ስጋ ወደ መንፈሱ ተናግሮ ነው እንዴት ብለን እንላለን ነው። ስለዚህ መጽሐፍ ቅዱሳችን ግልጽ ነው። ይነጋገራሉ ይለናል። ይነጋገራሉ ይለናል። ቅድም ባለፈውን ባሳየኋችሁ ቦታ ላይ በቻርት አድርገው ምንድን ነበር ቄስ ተክሌ ያሉት? ስጋ የሚባለው ክፍል ወልድ ነው፣ በውስጡ ያለው ነፍስ ደግሞ አብ ነው፣ መንፈሱ ደግሞ ትንፋሽ የሆነው ደግሞ መንፈስ ቅዱስ ነው ብለው ነግረውን ነበረ። ግን የሚገርመው ነገር ስጋው እንዴት ነው የሚጸልየው? ስጋው እኔ ብሎ እንዴት ይላል? ስጋ ብቻውን እኔ ብሎ እንዴት ነው የሚለው? ይዋደዳሉ እየተባልን እንዴት ነው አንድ ብለን የምንለው? ይነጋገራሉ እያልን አይ አንድ ነው ብለን እንዴት እንላለን? ምን ማለት ነው? አንድ ነገር እንዴት ነው እርስ በርስ የሚነጋገረው? ያው የሚገርማችሁ ነገር፣ ለምሳሌ እኔ አንዳንድ ጊዜ በውስጤ ላኩቶ መጠር ይችላለሁ። ልክ በዛ መንፈስ ነው ከተባለ ደግሞ መልስ ሰጭም ደግሞ ሌላ እኮ አለ። ልብ በሉ። ለምሳሌ እኔ ለራሴ ተናገርኩ ልበል እሺ። መልስ የሚሰጠኝ ማን ነው? እራሴው እኮ ነኝ አይደለም? ግን አብ ሲናገር ወልድ ነው መልስ እንደሰጠ የሚናገረው፣ መጽሐፉ ግልጽ ግልጽ በሆነ ቋንቋ ማለት ነው። ሌላው አብና ወልድ ይተዋወቃሉ ደግሞ ይለናል። ይተዋወቅ ጌታ የሱስ ክርስቶስ ምን ይላል? ከእኔ በቀረ አብን የሚያውቀው ማንም የለም ይላል። እኔ ብቻ ነኝ የማውቀው ይላል። ይተዋወቃሉ እየተባለ አይ አንድ ነው ብለን እንዴት እንላለን? ስለዚህ የሐዋርያት ቤተክርስቲያን ሰዎች ይህን መመለስ መቻል አለባቸው። ሌላው አብና ወልድ ይከባበራሉ ይለናል። ይከባበራሉም ይለናል። ይዋደዳሉ ብቻ አይደለም ይከባበራሉም ይለናል። ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ እስከ ቁጥር 5 ሄዳችሁ ብታነቡት ይከባበራሉ ይለናል።